በሩን ክፈችና፣ አንነጋገር። አንቺን አጥቼ መኖር መስልሻ? እባክሽ፣ የጉድ ቀን አይመሻሉ። ዛሬ ሊያሰማኝ ነው ቀኑ እንዲህ የረዘመው ፈጣሪ። ወይ ፍቅር ፍቅር አጫወቶ እኮ ወይ ፍቅር። ወይ ተጋግዘን እንገጥለው እንዴ። የሆነ ነገር ሳብቶ ነው ወደ ውስጥ። ክፈችው እያልኩሽ እኮ ነው እባክሽ፣ እባክሽ፣ ይቅር በኝ። እሱን እንትን ብቻ አይደለም የምፈልገው። አፈቅርሻለሁ። ዛሬም ነገም ህይወቴ ከአንቺ ጋር ነው የሚሆነው። እንኳን አጥቼሽ አይደለም ከጎን ያለሽ በየሰከንዱ ደህና ሙንሽ ደስተኛ ሙንሽ ማረጋገጥ ግዴታ። አይ አንቺ ለኔ የልቤ ሙሉ ቦታ ማውረስ የሚገባሽ ዓለም ነሽ። በጣም በጣም አፍቅርሻለሁ። በጣም በጣም አፍቅርሻለሁ።

እንዴት ማለት ነው? ሐረግ ክፍል ዘጠና ስምንት ሰላም አሌይኩም። ሰላም ወዲ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? አይኒ ደሃነኝ አልሓምዱሊላህ። በያላችሁበት ሰላማችሁ ብዝት ይወልይ ማለት ነው፣ ሁሉ ሰላም፣ ሁሉ አማን እንግዲህ ሐረግ ክፍል ዘጠና ስምንት ተለቋል ማለት ነው። ያው እኛም ፍትፈታችን እንለቃለን እንጀምራለን ማለት ነው። በዚህ አጋጣሚ ቪዲዮን ስትጀምሩ ላይክ አርጉ ማለት ነው። እና ውድ ሀገሬ ልጆች ሐረግ ክፍል ዘጠና ስምንት ያው ለቢኒ ጽዮን ህይወታ ልታጠፋ ነው ተብሎ ተደውሎ ተነግሮት ነበር። ቢኒም እየሮጠ መጥቶ ነበር በፍጥነት ማለት ነው። ያው ይሄ የቤዚ ምክክር እና የጽ ምክክር ማለት ነው። አሁን ቢኒ እቤት ደርሶ ቤዚም እንግዲህ እባክሽን ክፈች እያለ አንቺ ማናለኝ እያለቻት ነበረ። ቢኒም እንግዲህ ይቅርበኝ በሩን ክፈችልኝ እባክሽን፣ አንድ ድል ስጪኝ አላት ማለት ነው። እንግዲህ እሷም እንደ አልፈልግሽም ብልህኛል ነበር ወይ ምንድን ነው ሉሊትም እንግዲህ ከታሽ ምንድን ነው ብላ መጣች ማለት ነው። ከዛ በፊት ግን ሉሊት ሳምንት ዕለት ለናቆድ ቢዚ ጥሩ እንዳላደለች ጥሩ ሴት እንዳላደለች ናታ እንደምታፈቅረው ምናምን ነግረው ነበር ማለት ነው። ጥርጣሬ እንትል ብለዋልሽ ማለት ነው። እና አሁን መኖር የምችል ይመስልሻል አላት ማለት ነው። ቢኒ ማለት ነው። ወይ ፍቅር እንግዲህ ቢንም ይቅርበኝ እያላት ይቅርታ እየላት ነበረ። ሆንም እንግዲህ እንደሱ እንድትለኝ ብቻ አይደለም የምፈልገው አለች። እሱም እንግዲህ የምፈልግ ፍቅሩን ገለጸ ማለት ነው። ቤኔ ፅወን እንደሚያፈቅራት ነገራት ማለት ነው። ስለታረቁ ደስ ብሎኛል ማለት ነው። ያው ከፈተችለት እንግዲህ፣ ስለተናደርኩብሽ ነው አላት ማለት ነው። ቤኔ ማለት ነው። ከዛ ሲቀጥል ያው አብረው ተያይዘው ወጡ ማለት ነው። በጣም ደስ የሚል ነበር ምሽታቸው ፏ ምናምን ብለው ማለት ነው። ናኦድም እንግዲህ ያው ቢኒ አፈቅርሻለሁ ቢል ቤዚን እያያት ነበር ማለት ነው። በቃ ናኦድ መናገር አለበት ማለት ነው። ሌላ ወጥመድም እየጠበቀ ስለሆነ ያው ተያይዘው ወጡ ማለት ነው። ቤዚም እንግዲህ ከናኦድ ጋር ወክ አደረገች ም እንደዛው ወክ አደረገች ማለት ነው እንግዲህ ገኒና ይህንና ዳግም ያው ዳግም ስለሚያቅ በጣም ደስ ብሏቸዋል ማለት ነው፣ ቤኔና ጽዮን ስለታረቁ። እንደዚሁም በዚሁ መሀል ላይ ጽዮንና እና ዳግም ያው አቤልን ወጥመድ ውስጥ ለመጣል እየታገሉ ነበርና እያሴሩ ነው። ያው እነሱ ወጥመድ አዘጋጅተውለታል ማለት ነው። ያው ጽዮን ደግሞ ምን እንዳደረገ ዳግምም ንገረኝ እያለችው ነበር ማለት ነው። እሱም ዳግም ወጥቶ ነበረ። ዳግምም እንግዲህ ላጎቴን ልንገረው ሲላት፣ አይ እኔ ፅወን ነኝ ማየ ማንንም ድጋፍ አልፈልግም፣ በራሴ ያደርገዋለሁ፣ ካልሆነ አንተም ተዋለችው ማለት ነው። ስለዚህ ዳግምና ቤኔ ዳግምና ፅወን ያው ቤኔ እንትላን አቤልን ወጥማጅ ምስት ሊካቱት እንደሆነ ይታወቃል ማለት ነው። በዛ መሀል ያው ዛሬ ብዙም የታየ ነገር የለም ማለት ነው። የጽዮን እና የቢኒ ነው በብዛት ማለት ነው የታየው። በዛ መሀል ናታን ወደ ቤት ይመጣና በዛ መሀል ግን ማለት ነው ይቅርታ፣ በዛ መሀል ቢኒ ናኦድን እዚህ እንዳየውና ከቤዚ ጋር ቅርርብ እንዳለው ለኢንክስፔክተሩ ይናገራል ማለት ነው። ስለዚህ ኢንክስፔክተሩም ደግሞ በቃ ለእኛ ተው ይለዋል ቢኒያምን ማለት ነው። በቃ እነሱ ትተውት በቃ ወጡ ማለት ነው። በዚህ መሀል ናታን ቤት ሲመጣ ያው መንገድ ላይ ሆኖ እንትላ ዲያራ ትደውልለታለች ማለት ነው። ስጦታዬ ምናምን ብላ እያቆላመጠች ያው እንግዲህ እሱም እያቆላመጣት ማለት ነው። ብቻዬን ነው ያለሁት እቤት ና ስትለው፣ ዲያራ አይ አልመጣም ምናምን አላት ማለት ነው። ግን ያው ወደ የት ነው ስትለው፣ ወደ ቤት እየሄድኩ ነው ሄዴላያት ምናምን ሲል በቃ ለየተ ጊዜ ያለ እና ዲያራ ለእህቱ ጊዜ ያልኖራት ለማን ጊዜ ሊኖረው ነው ማለት ነው። የቅናት ምንጭ እንበል እና በዚህ መሃል ያው ናታን ቤት ይመጣና ሉሊትን ይጠራታል ማለት ነው። ያስፈራራታል ማለት ነው። ሉሊትም የናታንን ክላስ ለመፈተሽ ቁልፍ እየፈለገች ነበር ማለት ነው። እና ስለዚህ ናታንን በቃ ህይወቴን እንዳበላሸው ህይወቴን አበላሸዋለሁ እያለችው ነበር ማለት ነው። ስለዚህ ናታንም ያው መጥቶ ሎሌትን አስፈራራት ማለት ነው። በዛ መሀል ቤዝና ፅ መጡ ማለት ነው። ናታንም እንግዲህ እኔን ሳታስፈቅዱ የትም እንዳትወጡ አላቸው ማለት ነው። ያው እነሱ ወጡ ማለት ነው። ያው ሎሌትም ቤዝንና ፅን በነገር ስትይዛቸው በቃ በመጨረሻ ጥለዋ ሲወጡ ፅወን እኔ አፍሽን እዘጋልሻለሁ አፍሽን ሳልዘጋሽ አለቻት ማለት ነው። እና በዚህ መሃል። ዲያራም እንግዲህ የወንድሟን ክላስ ለመክፈት እየተጣጣራች ነው ማለት ነው። ደረሰባት አልደረሰባት፣ ቀጣይ ሳምንት የምናየው ሲለቀቅ የምናየው ይሆናል ማለት ነው። እንግዲህ አቤልም ያው እቤት ሂዶ ቁጭ ብሏል ማለት ነው። ፊልም እያዩ ነበረ፣ የሆረር ፊልም፣ የግድያ ፊልም ኤፍራታ በጣም ፈርታለች ማለት ነው። እና ስለዚህ በዛ መሃል